ረቡዕ ጁን 2 2025 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎሜ። የዛሬው ርዕሳችን የሚሆነው በመለኮታዊ ተልዕኮ ላይ አተኩሩ ይላል። እኔ ከራሴ አልተናገርሁምና፤ ነገር ግን የላከኝ አብ እርሱ የምለውን የምናገረውንም ትእዛዝ ሰጠኝ ዮሐንስ 12:49። ጌታ ኢየሱስ በመለኮታዊ ተልዕኮ ላይ ሙሉ ትኩረት ነበረው። ምን ሊያደርግ እንደመጣ በትክክል ያውቃል፣ እናም ትኩረቱ ከዛ ላይ አልተከፋፈለም። ዓላማውን ተናገረ እናም በዚያም ቁርጠኛ ነበር። የሰው ልጅ የጠፋውን ሊፈልግና ሊያድን መቷልና አለው። ሉቃስ 19:10። ከዚያም በዮሐንስ 4:34 ላይ የእኔስ መብል የላከኝን ፈቃድ አደርግ ዘንድ ሥራውንም እፈጽም ዘንድ ነው፣ በማለት በአብ የተሰጠውን ተልዕኮ ለመፈጸም ያለውን ቁርጠኝነት አሳይቷል። ከዚያም በኋላ ግን በዮሐንስ 2021 ላይ እንዲህ ሲል የሚገርምን ቃል ተነገረ። ሰላም ለእናንተ ይሁን፤ አብ እንደ ላከኝ እኔ ደግሞ እልካችኋለሁ አላቸው። ስለዚህ፣ እንደርሱ እኛም በመለኮታዊ ተልዕኮ ላይ ማተኮር አለብን። በማርቆስ 1615 ላይም እንዲህ አለ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ። መለኮታዊው ተልዕኮ ይህ ነው። ማቴዎስ 2414 እንዲህ ይላል ለአሕዛብም ሁሉ ምስክር እንዲሁም ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። ተልኳችን በዚህ ዓለም በሁሉም ሀገር ወንጌልን ሰብኮ ማጠናቀቅ ነው፤ በዚያም ላይ ምን ያህል ትኩረት አድርጋችኋል? ለጌታ ያላችሁን መሰጠት የሚወሰነው በወንጌል ተሳትፋችሁ መሰረት ነው። ዛሬ ማንም ሰው እንዲህ ሊላችሁ ይችላል፣ ትልቅ ስራ እየሰራችሁ ነው። ነገር ግን ግድ የሚለው ዋናው ነገር ጌታ አድርጎ ያላችሁን ማድረጋችሁ ነው። በንግግራችሁ እንኳን ልክ በመክፈቻ ጥቅሳችን ላይ እንደምናየው ጌታ ኢየሱስ ምሳሌን ሰጥቶናል። የተናገረው እያንዳንዱ ቃል ከመለኮታዊ ተልዕኮ ጋር የሚጣጣም ነበር። በዮሐንስ 8:29 ላይ እንዲህ አለ እኔ አብን ደስ የሚያሰኘውን ዘወትር አደርጋለሁ። በሁሉ ነገር እርሱን እንድንመስል ተጠርተናል። ስለዚህ ሕይወታችሁ በንግግር፣ በድርጊትና ለመለኮታዊ ተልዕኮ በመሰጠት ጌታን ይምሰል። የወንጌልን አደራ ለመፈጸም ትኩረትን አድርጉ። ኃላፊነቱን ለእናንተ እንደሆነ በመውሰድ እና ወንጌልን ለመስበክ ኃላፊነትን በእናንተ ላይ እንደተሰጠ በመረዳት በየቀኑ ኑሩ። በዚህ ዓለም ውስጥ ከዚህ የበለጠ አስፈላጊ ነገር የለም። የዛሬው አጭር ጸሎት አብረን ጸልይ። ውድ አባቶ በመለኮታዊ ዓላማ መንገድ ላይ ስላስቀመጥከኝ አመሰግንሃለሁ። ከአንተ ፈቃድ ጋር በመስማማት እና ወንጌልን ለመስበክ ግድ እንደደረሰብኝ በመረዳት እመላለሳለሁ ህይወቴን ለወንጌል ጉዳይ የእውነትና የማይለወጥ ቁርጠኝነት ነጸብራቅ ነው በኢየሱስ ስም አሜን ለተጨማሪ ጥናት የሐዋርያት ስራ 20 18-25 1ኛ ቆሮንቶስ 9 16-17 ተወርካችኋል